በጀነራል ኢታማዦር ሹሙ ብርሃኑ ጅላ የተመረው የኢትዮጵያ ከፍተኛ የልኡካን ቡድን ሞስኮ ከትሞ በምክትል መከላከያ ሚኒስቴር አሌክሳንደር ፎሚን የሚመራው የሩሲያ መከላከያ ባለስልጣን ጋር መወያየቱን የሩሲያው መገናኛ ብዙሃን ስፑትኒክስ ገልጿል። ውይይት የተደረገባቸው ርዕሶችም ቀጣይነት ያለው ወታደራዊና ወታደራዊ ቴክኒካዊ ትብብር፣ ነባር ስምምነቶችን መተግበር ክልላዊና ዓለም አቀፍ የደህንነት ፈተናዎችን በጋራ መጋፈጥ፣ የወደፊት ወታደራዊ ሽርክናን ማስፋፋት። ሁለቱም ወገኖች ገንቢ ውይይት ለማድረግ ቁርጠኝነትን አረጋግጠዋል፣ ሙያዊ ግንኙነትን ለማሳደግ ተስማምተዋል፣ በክልል መረጋጋት ላይ የጋራ ፍላጎትን አጽንዖት ሰጥተውታል ሲል የሩሲያው ስፑትኒክ ዘግቧል። የዓለም መገናኛ ብዙኃን ኢትዮጵያውና በሩሲያው ከፍተኛ የኤታማዦር ሹም የተመራውን ውይይት በጥርጣሬ ይመለከቱታል። ኢትዮጵያ ከጎረቤት ሀገራቶቿ ጋር ማለትም ከጅቡቲ ከሶማሊያና ከኤርትራ ጋር በወደብ የተነሳ ውዝግብ ውስጥ እንዳለች ይታወቃል። ከዚህ ቀደምም የሩሲያው ጥብቅ ወዳጅ የሆነው ቤላሩሱ ጠቅላይ ሚኒስትር ሉካሸንኮቭ የኢትዮጵያ የወደብ ጥያቄ መሰረታዊናና የህልውና ጉዳይ ነው። እናም ጎረቤቶቿ ይህንን ሊረዱ ይገባል። ኢትዮጵያ ይህንን ጥያቄ አሁን ታሳው እንጂ ይህ ጥያቄ በትውልድ ቅብብሎች የማይቀር ጥያቄ ነው። ቢያም ወደብ አልባና ቁልፍ መሬት ሆና መቆየት የለባትም ሲሉ አስተያየታቸውን እንደሰጡ የቅርብ ጊዜ ትውስታ ነው። ወዳጃቸው ፑቲንም ቢሆኑ ከዚህ የተለየ አስተያየት እንዳላቸው አይገመትም። የሩሲያና የኢትዮጵያ ግንኙነት ከሶቪየት ኅብረት አንስቶ ቢሆንም ሶቪየት ኅብረት መበታተናን ተከትሎ በኢትዮጵያም አፍቃሪ ሶቪየት ኅብረት የነበሩት መንግስቱ ኃይለማርያም መፈንቅለ መንግስት መነሳታቸውን ተከትሎ ከዛ ወዲህ የሩሲያና የኢትዮጵያ ግንኙነት እዚህ ግባ የሚባልለት አይደለም ይባላል። አሁን ላይ ታዲያ ይህንን ውይይት ተመልክቶ አንድ መገናኛ ብዙሀኖች እንደሚሉት ትንበያቸውንም እንደሚያስቀምጡት ኢትዮጵያና ሩሲያ ወደ ቀድሞ ግንኙነታቸው ይመለሱ ይሆን? ይህም የእኛ ጥያቄ ነው።